ባሪያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳት መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። ሰላም፣ ሰላም። እንዴት ቆያችሁ? አርባ ምንጭ ዩኒቨርሲቲ በዋናው ግቢ የምትገኙ ወንጌላውያን ክርስቲያን ተማሪዎች የአምላካችን የእግዚአብሔር ወንጌል ጳውሎስ በዚህ ክፍልም እንደሚናገረው በነቢያት በቅዱሳት መጽሐፍት አስቀድሞ ተስፋ የተሰጠ ነው። ነቢያት፣ ቅዱሳት መጽሐፍት በአንድነት ተስማምቶ ስለዚህ ስለ እግዚአብሔር ወንጌል ነው የተናገሩት። ይህም ወንጌል በስጋ ከዳዊት ዘር ስለተወለደው እንደ ቅድስና መንፈስ ደግሞ ከሙታን በመነሳት በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ መድኃኒታችን ስለ ኢየሱስ ክርስቶስ የሚናገር ነው። ይህ ወንጌል በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝን የሚያስገኝ ነው። የአምላካችን የእግዚአብሔር ወንጌል ለተማረውም ላልተማረውም ለጠብዩ ላስተዋዩ ለሞኙ የሚቀርብ የእግዚአብሔር መልእክት ነው። ወንጌል አላፍርም፣ አስቀድሞ ለአይሁዳዊ ደግሞ ለግሪክ ሰው ለሚያምን ሁሉ ለድነት የሚሆን የእግዚአብሔር ኃይል ነው ይላል። ጻድቅ በእምነት ይኖራልና እግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ እንዲገለጥ የሚያደርግ ነው። ቤተክርስቲያን ታሪክ የሚታወቅ የአንጾኪያው ሊቀ ጳጳስ ቅዱስ አግናጢዎስ ሲናገር እግዚአብሔርን ወንጌል የማይናገር ሰው ለእኔ በመቃብር ላይ እንዳለ ድንጋይ እንዲሁም ደግሞ እንደሞተ ጠጠር ነው እግዚአብሔርን ወንጌል የማይናገር ሰምቶ እንደማይመልስ ድንጋይ ደግሞ ሰምቶ እንደማይመልስ ጠጠር ነው ብሏል። ጳውሎስም በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 12 ላይ ሲናገር መዝሙረኛው በቀን የተናገረውን ነገር ተውሶ አመኑ፣ ስለዚህም ተናገሩ ተብሎ እንደተጻፈ እኛም በዚህ በእምነት መንፈስ እናምናለን፣ ስለዚህም እንናገራለን ብሎ ሲል እንመለከታለን። አምላካችንን እግዚአብሔርን ወንጌል በእያለንበት ሁሉ እንድንናገር እንድንሰብክ እግዚአብሔር አምላካችን ዛሬም ጥሪውን ያቀርባል። እግዚአብሔር አምላካችን ወንጌል ለአዛብ ሁሉ ከእምነት የሚነሳ መታዘዝን የሚያስገኝ ነውና ይህንን እግዚአብሔርን የአምላካችንን ወንጌል እንድንናገር እንድንሰብክ ሁላችንም 17 ባጅ 16 ባጅ 15 ባጅ 14 ባጅ 13 ባጅ ይህንን የአምላካችንን እግዚአብሔርን ወንጌል ልንሰብክ ስለምንወጣ በማለዳ 12 ሰዓት ተኩል በግቢ በር ተገኝተን ቲሸርት ለብሰን አምረን እንደምቀን የእግዚአብሔርን ወንጌል እንሰብክ ስለምንወጣ ሁላችንም በቦታው እንድንገኝ ይሁን። መቅረት በፍጹም አይቻልም። መቅረት ያስቆጫል። ነገ በማለዳ እንድንወጣ ይሁን። የጌታ ጸጋና ሰላም ከእናንተ ጋር ይሁን። ተባረቅ ሚሽን መቅረታችሁ ከሚያመጣ አጣጣ ትመጣላችሁ ወይስ ያላችሁበት እንምጣ? ካልሆነ እንገባለን። ወደ ገባ ሰጣ መጋቢት 28 ዕለት ውድ ሲቲ ሚሽን አይቀርም። እንግዲህ ፍቅርን ያየ ማህበር ይስማ ተጓሽ ህዝብ ሁሉ ከቅድስት ከተማ የእረፍትን ውኃ ለነፍሱ ጥም ተጎነጨ! ከሆዱ መልሶ ሊያፈስ የመነጨ የታወቀች ነፍሱን መርጋቷን ልብ ያለ ይቅርታን ያገኘ ሰላሙን ያየለ ይግለጽ አሁን ፍቅሩን ጌታውን እያየ ጊዜና ቦታን ሲጠብቅ የቆየ ይውጣ በአደባባይ፣ ብዙ መኸር አለ ባህሩሩ በንዳድ ሲቃጠል የዋለ ድምፅህን ከፍ አድርግ ባልባ ምጭ ምድር ላይ የታሪክ ባለቤት የሐዋርያቱ ጌታ ይረዳሃል ከላይ ውጣ አስተጋባ የገባህን እውነት ደጆች ዝግ መስለውት መንገድ ለጠፋበት የቀመስከውን ፍቅር እስኪ እርሱ ይቅመሰው፣ መራራ ሕይወቱን ለመኖር ይውደደው። የማይሞላውን ቤት መነፍሳት ሙላው፣ ድምፅህን ተጠቅመው እግዜር ሕዝቡን ይጥራው። በሙሉ በሙሉ ወደ ሰው ሰዎች ገባ ገባ ስለዚህ በአንዱ በአንዱ በኢየሱስ በኩል በኩል ደግሞ ሕይወት ሕይወት ሕይወት ይበዛ ዘንድ ይበዛ ዘንድ ወደ መቴር ወደምድ በኢየሱስ ኢየሱስ እርሱ የባርያን ስሙ በእርሱም ይቀደስ ዘመድ የሌለው ባዳ አንተን የማያውቅ እንግዳ በሞት ጥላ ሸለቆ ውስጥ ጎጆ ቀልሶ እየኖረ ሕይወት የደገሰውን ዘላለም ለማየት ልቦ የታወረ እንጀራ ተደርጎ ሊበላ ከዚያ ጨለማ የታሰረ ስንቱ ይሁን ተቆልፎበት ለሲኦል የተጋገረ፣ የኃጢአት ድጥ አዳልጦት ከሞት አፍ ላይ የወደቀ ረንደው ምን ያህል ይሆን በነፍሱ የተጨነቀ ተስፋ በሌለው ብዙ የውሃ ሊት እያዘገመ የሰው ኪሳራ ሆኖ ካለበት ማጥ ውስጥ ከረመ። ስንቱ በጥፋት እሳት ተማግዶ ከሲኦል ቀረ ስንቱ ጨለማ ውጦት በኃጢአት ጽዋ ሰከረ። ሊያድናው የምሮት ጠፍቶ እያቃሰተ ያለ የጣር ድምፁን እያሰማ አቤት የሚለው የታለ እኮ የታለ አለ አረ ባለ መድኃኒት! ኧረ ባለ መድኃኒት ወዴት ነው ያንተ መገኛ? መከሩን እሳት ፈሽቶታል መፍትሄውን ይዘ ስተኛ ያለፈው አልፏል ተወው አሁን በል ተነስተንቃ መድኃኒት ይዞ መቀመጥ አይደለም ያንተ ድርሻ፣ እየዞሩ መበተን እንጂ ጌታ በስብ ደርሻ ብርሃንነት ይታወቅ እየሄርክ ጨለማን ግፈፍ በገባህበት ሁሉ እያመለጠ የሰው ልጅ መጥቶ በጌታው ይታቀፍ። ዘመድ የሌለው ባዳ ዘመድ የሆነው ኢየሱስ፣ እግዚአብሔርን ማያውቅ እንግዳ ስሙ በርሱም ይቀደስ። ተነስ ተነስ ተነስ ተናገር ተነስ አውጀው የሰው ልጅ ሁሉ የሞተለትን አምላክ ይወቀው። ተነስ ተናገር ተነስ አውጀው ፍጥረት በሙሉ የቆሰለውን ክርስቶስ ይየው። ተነስ በልበርታ ተነስ ተራመድ ለወንጌል እውነት ከጦሩ ሜዳ አብረኝ ዝመት። ተነስ አንተን ነው የምናገረው፣ ወንጌል ለመስበክ ለመዳን ቀኑ ጊዜ ዋሁ